የዛሬው ደግሞ ያበደ ነው። አንበሳ ሆነ ሁሉም ሰው ቢጠላ ይሻላል፣ አይ ሆነ ሁሉም ሰው ከሚወድክ እያለች ነው እንግዲህ፣ ቅመሟ። ሰላም ጤና ይስጥልኝ፣ ወደ ሰኒ ቤተሰቦች፣ እንደምናደራችሁ፣ እንደምናረፈዳችሁ፣ እግዚአብሔር ይመስገን። ሰላማችሁ እያላችሁበት ብዘት ይበልልኝ። እንዴናቸው? ደህና ናቸው እግዚአብሔር ይመስገን። እንግዲህ የዛሬው ሂስትሪዋ ቅመም ያበደነው ማለት ነው። ያ ሁለቱም አይጠላም አንበሳም ሆነ አህያ ማለት ነው። እና እናንተ ስራችሁን አታቆሙም፣ አይደለ? አታቆሙም። በቃ እናንተ በእናንተ ቤት አንበሳ አሁን እየተወደዳችሁ ነው። አሁን በእናንተ ቤት እኮ ስራ፣ ይሄ ስራ ነዋ። ኧረ በጣም በጣም የሚያስጠላ ነው። ቅመም የምር በጣም ነው የሚደብረው። አሁን እኛ በእናንተ ምን እንማር? የምር ምን እንማር? አሁን የምር ስድብ ነው ምንማረው። ትቢት፣ ነው። ተንኮል ነው። ያለ መከባበር ነው። ምንድን ነው የምንማረው? የእውነት በጣም ነው የሚደብረው። የምር በጣም ይደብራል። ሌላ ደግሞ ኦዲየንሶች ናቸው። ኦዲየንሶች እነሱ ከመሰላቸው መሄድ ይችላሉ። እናንተ ግን እንደዛ ባታቀሳስሩ ጥሩ ነው። ማለት የእናንተ ማቀሳሰር ነው ይህንንም ሊቀጥል የቻለው ማለት ነው እናንተ ብትበርዱ ብትመክሯቸው ሁለቱም ወዷችሁ ሁለቱም አለ አይደለ፣ አንድን ጥላችሁ አንዱን ማሳ ሳይሆን ሁለቱም በአንድ ሁለቱም አንድ ላይ ነው ያወቃቸዋቸው በመምከር በመገጸጽ ነው እንጂ እንደዛ እየሆናችሁ እነሱም ሊያቆሙ አልቻሉም ማለት ነው። ሶ እናንተ ትንሽ አረጋጉት፣ የእውነት አረጋጉትና የመጣ ነው እዚህ ለመለወጥ ነው እንጂ ዩቱበርን አንዱን ወደን አንዱን ጥለን የምንሳደብበት አደለም። አሁን ኦዲየንሶች ሁሉም ኦዲየንስ አንድ ነው እየተባለ ያለው ሁሉም አንድ አደለም፣ የምር አንድ አደለም። እንደዚህ ወጥቶ የሚያወራበት ላይቭ ላይ የሚያወራበት ስራ ፈት ኦዲየንስ የለም ከአንድ ከመቶ ሰላሳ አምስት ፐርሰንት ቢኖር ነው እና ሁሉም የራሱ ስራ አለው የመጣ ነው። ስራ ለመለወጥ ነው። እና እናንተም እነሱም እንደ እህታችሁ እንደ ወንድማችሁ አይታችኋቸው፣ ሁለቱም በመገጸጽ ሲያጠፉ መገጸጽ መምከር፣ ጥሩ ስራ ሲሰሩ ደግሞ ማመስገን መመረቅ ሲገባችሁ አንዱን ሲያጠፋ አንዱን በአንድ እግር ነው የምታቆሙት። እንዲሁም በስማም በጣም ነው የሚገርመው። እና የእናንተ በጣም ነው የሚለየው እንደዚህ መሆን የለበትም። በእነ አብርሃም በእነ ሮታ መማር አለባችሁ። የምር እነሱ እንደዚህ የአንዱን ጥለው አንዱ ሀይሀይ ሲሉዋቸው ይኸው ስቲል ነው የተረጋገጠ እንትን አልተረጋጉም ማለት ነው። ለመለያት ራሱ ደርሰዋል። ያ ምንድን ነው የእናንተ ሁለት ቦታ ለበመከፋፈል ነው ማለት ነው። የመውደድ የራሳችን ምርጫ ነው፣ ግን ደግሞ ሰው በመሆኑ መከበር አለበት አይደለ? ሰው በመሆኑ ብቻ መከበር አለበት። እና ሰው በመሆናቸው ማክበር አለባችሁ። አንድ ሰው ራሱን ማስከበር አለበት። ራሱ ነው እንጂ ሌላ ሰው አይደለም ወይ እኔ ራሴ ራሴኝነኝ ነኝ እንጂ ማስከበር የምችለው ጓደኞች አይደሉም፣ አይደለ ሰው። እናንተ ራሳችሁን አስከብሩ፣ ሌላውም እንዲከበር ብታደርጉ ጥሩ ነው ማለት ነው። ሀይሚን ወዳችሁ ብሩኬል መጣል የለባችሁም ብሩኪን ወዳችሁ ሀይሜን መጣል የለባችሁም። እና ነገ ታርቀው ሲመጡ ነገ ታርቀው ሲመጡ እናንተ ያው ምንም አላችሁ ማለት ታፍራላችሁ ማለት ነው። እና እህት ያለው ሰው ደግሞ እንደዚህ፣ አውራ ወንድም ያለው ሰውም እንደዛው ማለት ነው። ማለት ለአንደበታችን ዚብ የሆነ ዚፕ የሚዘጋ ዚብ አለ አይደል? ሲበርዳችሁ ትዘጉታላችሁ ጃኬቱን። ሶ እናንተም አንደበታችሁ መዝጋት አለባችሁ። በዚህን ታይም ደግሞ ኔጃ ደግሞ ማለት ነው ምላችሁ ባትናገሩ ጥሩ ነው። ኦዲየንስ ማለት ነው መቤትን ምናምን ብላችሁ ባትምሉ ጥሩ ነው ማለት። አሁን እነሱ ስራ ነው እየሰሩ ነው፣ በእነሱ ቤት ስራ ነው። ሰው የመሰለውን መስራት ይችላል። እኛ እነሱ አላስከበሩ እኛ ሊያስከብሩን አይችሉም፣ አይደለ እነሱ ቢያስከብሩ ትላንትና ሶሲ በእኛ ላይ ነው እየተሳፈጠችው የነበረው ማለት ነው፣ እየተላላጠችው የነበረው ሶ እነሱ ራሳቸውን ካላስከበሩ እኛ እንዴት ሊያስከብሩን ይችላሉ? እነሱ በየተራ ቻናላቸውን እያሳደጉ ነው በእነሱ ቶፒክ ማለት ነው። ሶ እናንተ እንደዚህ መሆን ምኔጃ ምንም ጥሩነቱ አልታየኝም ማለት ነው። እናንተ ሰው እነሱ ከመሰላቸው መሄድ ይችላሉ፣ ከመሰላቸው ማለት ነው። ሶ እናንተ ሁለቱም ሲያጠፉ መገጸጽን ያለባችሁ እንጂ አንዱን ጥላችሁ አንዱን አንስታችሁ መሄድ የለባችሁም ባይ ነኝ በግሌ ማለት ነው። ሶ የሁላችንም ልቦናችንን ይመልስልን። እኛም እኔ እንጃ አንዳንዴ በጣም ይገርመኛል። ለምን ሰው በመሆኑ ራሱ ተረስቷል ብዬ አስባለሁ። የምር እንደዚህ መናናቅ እኔ ጥሩ ነው ብዬ አላስብም። ማለት ሰው ነው አደለ? ሰው እኮ ያን ሰው ደግሞ ከመሬታ ከሁዋል ተፈጠረ ወይም ከእንስሳት ራሱ መከበር ባለበት ይከበራል አደለ? እንስሳት ራሱ ይከበራል። ዝም ብላችሁ አውጥታችሁ አትጥሉትም አደለ? ሰው በመሆኑ መከበር አለበት። አክብሯቸው እናንተ ከጠፉት ጋራ መጥፋት የለባችሁ። የጠፋውን መልሳችሁ አስተምራችሁ፣ ገስጻችሁ መመለስ ነው እንጂ እናንተም ከጠፉ ጋራ እየጠፋችሁ ነው። ምክንያቱም እነሱ እያጠፉ እንደዚህ ሲያወሩ እናንተ ተከትላችሁ እንደዚህ አይነት ቃላት ስታወሩ ያው ዞሮ ያው ዱቄቱ አንቺ ነው አምጪው፣ አንቺን ፍጪው ነው ማለት ነው ሶ ኦዲየንሶች፣ እናንተ ኢቨን ራንዳ እናንተ ሆናችሁ ተገኙ ማለት ነው። መስላችሁ ሳይሆን ሆናችሁ ተገኙ የምር። እነሱ እንደዚህ ቢያወሩ እናንተ ተከጥላችሁ ማለት እንደዚህ አይነት ቃላት ባታወሩ ባይነኝ። ምክንያቱም ቦታው ራሱ ያስተምራችኋል አይደል? እንደ የሰው ክብር የእውነት ቦታው ራሱ ያስተምራችኋል። የሰው ክብር እንዴት ክብር እንዴት እንዳለው ማለት ነው። ይህ ነውን እኔ የምላችሁ። ለሁላችን ልቦናችን ይመልስልን። እነሱ ልቦናቸውን ይመልስላቸው ወደሱ። በዚህ ያክል ባያስከፉት ደስ ይለኝ ነበረ፣ ግን በጣም ነው እያስከፉት ያሉት። የናቁን ነው ብዬ ነው የማስበው። ባይንቁን እንዴት ዴ አንድ ርዕስ ይዘው አይመጡም ነበረ ባይነኝ